ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። ከእኩለ ቀን 6 ሰዓት አንስቶ ለሁለት ሰዓታት ያህል ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ፣ ከመላው ኢትዮጵያ እነሆ ተጀመረ። ዜና ኢትዮጵያ ከዚህ ከስቱዲዮ የተጠናቀሩ ዘገባዎች እንዲሁም ሪፖርተሮቻችን በተለያዩ ስፍራዎች ላይ የተከታተሏቸውን ጉዳዮች በቀጥታ መስመር እየገቡ እያሻገሩ የሚቀጥሉበትን ምዕራፎች የያዘም ነው። ጌታቸው ግዘውና መሀሌ ታደለ የዛሬውን የዜና ኢትዮጵያ መሰናዶ እየመራን አብረናቸውን ዘልቃለን። አርእስተ ዜናዎቹን እናስቀድማለን። ከታሪፍ በላይ ማስከፈልና ትርፍ በመጫን ዜጋዎች ለችግር እየተጋለጡ በመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ለመፍትሄው መስራት እንዳለበት የህዝብ ተወካዮች ምክር ቤት አሳሰበ። የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ በምርጥ የስራ አመራር የተመራ ተቋም ሽልማትን አገኘ። ሰላምን ለማጥናት የሀገር ሽማግሌዎች ባህላዊ የሰላም እሴቶችን ለትውልድ ማስተላለፍ ላይ ትኩረት አድርገው ሊሰሩ ይገባል ሲሉ የሰላም ሚኒስትሩ መሐመድ እድሪስ ተናገሩ። ከውጭ የመረጃ ምንጭ ፕሬዝደንት ትራምፕ የተኩስ አቁሙን ለማዝለቅ አሜሪካና ኢራን በቀጣይ ሳምንት ንግግር እንደሚያደርጉ ገለጹ። ዜና ኢትዮጵያን እየተከታተላችሁ ከኛ ጋር ሆኑ። ተመልካቾቻችን ሪፖርተሮች በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮቻችን እንሻገራለን። ሰላምን ለማጽናት የሀገር ሽማግሌዎች ባህላዊ የሰላም እሴቶችን ለትውልድ ማስተላለፍ ላይ ትኩረት አድርገው ሊሰሩ ይገባል ሲሉ የሰላም ሚኒስትሩ መሐመድ ድሪስ ተናገሩ። የመጨረሻ ቀኑን የያዘው ሀገር አቀፍ የሰላም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎች እና የሰላም ተቋማት አመራሮች የምክክር መድረክ በአፍሪካ የአመራር ልህቀት ማዕከል እየተካሄደ ይገኛል። ኢትዮጵያ በርካታ የከበረና ና የዳበረ ባህላዊ የሰላም ሀብቶች ያሏት ሀገር መሆኗም ነው የተጠቀሰው። ሚኒስትሩ መሐመድ ድሪስ የሀገር ሽማግሌዎችን ጨምሮ ሰላም ላይ የሚሰሩ አካላት ከፖለቲካዊ ውግንና ነጻ ሆነው የሰላም ስራዎቻቸውን መስራት አለባቸው ብለዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ ነው በቀጥታ መስመር ላይ ይገኛል። አባዲ እንደምን ቆይተሃል? ዛሬ ሁለተኛ ቀኑ ነው እና ይህ የምክክር መድረክ ምን ምን ሀሳቦች ተነሱበት? በተለይ በተለይ ደግሞ ለሰላም ሚኒስትሩ በቀጣይ ትኩረት ሊሰጣቸው ይገባል የተባሉ ጉዳዮች ውስጥ ምንድን ናቸው? አመሰግናለሁ እንግዲህ ከትናንትና ዕለት ጀምሮ የሰላም ሚኒስቴር ከተለያዩ በሀገሪቱ ከመጡ ሰላም ላይ ትኩረት አድርገው ከሚሰሩ አካላት ጋር የምክክር መድረክ እያካሄደ ይገኛል። በዚህ የምክክር መድረክም የሀገር ሽማግሌዎች የሃይማኖት አባቶች እንዲሁም ደግሞ በሰላም ላይ ትኩረት አድርገው የሚሰሩ ተቋማትና የጎሳ መሪዎች በተገኙበት ነው የምክክር መድረኩ ከትናንትና ዕለት ጀምሮ ሲካሄድ የነበረው። ከዛ ባሻገርም ደግሞ የሰላም ሚኒስቴር ከፍተኛ የመንግስት የስራ ኃላፊዎችም በዚህ የምክክር መድረክ ተገኝተው ነበር። አጠቃላይ ኢትዮጵያ በሰላም ላይ ትኩረት አድርጋ ለዘመናት ሲሰራ እንደነበረ የተገለጸው በተለይም ኢትዮጵያ ጠንካራ የሆነ ባህላዊ እሴት ሴቶች ያሏት ሀገር ናት። እነዚህ ባህላዊ ሴቶች ኢትዮጵያ ጸንታ እንድትቆም እንዲሁም ደግሞ ሰላማዊ የተጠበቀ እንድትሆን በማስቻል ረገድ ሰፋፊ ስራዎች ሲያከናውኑ እንደነበር ነው የተገለጸው። እንግዲህ በትናንትናው ዕለት እንደተገለጸው ከሆነ ኢትዮጵያ ሰባ ሁለት የሚደርሱ ባህላዊ የሰላም ሴቶች ያላት ሀገር መሆኗ የተገለጸው። ሀያ አራቱ ከቅድመ ግጭት በፊት ትኩረት አድርገው የሚሰሩ ናቸው። ቀሪዎቹ አርባ ስምንት ደግሞ ግጭት ከተፈጠረ በኋላ ግጭቶች እንዳይባባሱ እና እርቅ ላይ ትኩረት አድርገው የሚሰሩ ሴቶች ያሏት ሀገር ስለሆነ የተገለጸው። በተለይም ደግሞ እንግዲህ እነዚህ ሴቶች እንዲጠናከሩ የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ደግሞ የጎሳ መሪዎች የሚሰ ት ስራ ሊያጠናክሩ እንደሚገባ ነው በመድረኩ የተገለጸው። እንግዲህ በዚህ መድረክ አጠቃላይ ሰላምን ለማጽናት ምን ሊሰራ ይገባል በተለይም ደግሞ አልፎ አልፎ የሚሰዋሉ ግጭቶችን ለማስቀረት የሃይማኖት አባቶች ና የሀገር ሽማግሌዎች ሚናቸውን እንዴት በአግባቡ ሊወጡ ይገባል በሚለው ዙሪያ ሰፋፊ ቤቶች ሲደረጉ ነበር። በተለይም ደግሞ የሃይማኖት አባቶች የሀገር ሽማግሌዎች ከነሷቸው ሀሳቦች መካከል ብንመለከትም ሰላምን ለማጽናት የሚሰራ ስራ እንዲጠናከር በመንግስት ትኩረት ሊሰጠው ይገባል። ከዛ ባሻገርም ደግሞ በቅንጅት እንዲሰራ የተለያዩ ስራዎችን ማከናወን እንደሚያስፈልግ አንስተዋል። ከዛ ባሻገርም ኢትዮጵያ በርካታ ጸጋዎች ያላት ሀገር ናት። በተለይም ደግሞ ከግጭት አፋታት ጋር ተያይዞ ያሉ እሴቶችን ለማጠናከር በትምህርት ዘርፍ ላይ ትኩረት ሰጥቶ ሊሰራበት ይገባል፣ በካሪክለም ሊቀረጹ ይገባል። ይህ ደግሞ መጭ ትውልድ ይበልጥ እንዲያውቅ ይረዳል፣ ሲሉ ሀሳባቸውን አንስተዋል። እንግዲህ የሰላም ሚኒስትሩ መሀመድ እንድሪስ እንደገለጹት ከሆነ ኢትዮጵያ ያላትን ጸጋዎች ተግባራትን እያከናወነች እንደምትገኝ አንስተዋል። በተለይም ደግሞ የሀገር ሽማግሌዎች የሃይማኖት አባቶች ዘላቂ ሰላምን ለመገንባት በሚደረገው ሂደት ውስጥ ሚናቸውን ይበልጥ ሊያጠናክሩ እንደሚገባ አንስተዋል። በተለይም የሀገር ሽማግሌዎች ከፖለቲካ ውግና ነፃ ሁነው ሰላም ላይ ትኩረት አድርገው ሊሰሩ እንደሚገባ አንስተዋል። ከዛ ባሻገርም ደግሞ ለመጭ ትውልድ ኢትዮጵያ ያሏትን የሰላም ጸጋዎች የሰላም እሴቶች እንዲጠናከሩ ለማድረግ መጭ ትውልድ ላይ ትኩረት አድርገው ሊሰራ ይገባል። ይህ ደግሞ መጭ ትውልድ ያለውን እሴት ያለውን ሀብት ያለውን ጥንካሬ እንዲያቅ ያግዘዋል ሲሉ ሀሳባቸውን አንስተዋል። ከዛ ባሻገርም ደግሞ በሰላም ላይ የሚሰራው ስራ ቅንጅት ያስፈልገዋል። ለዚህ ደግሞ መንግስት ከሃይማኖት አባቶች ከሀገር ሽማግሌዎች እንዲሁም ደግሞ ሰላም ላይ ትኩረት አድርገው ከሚሰሩ ተቋማት ጋር የሚሰራውን ስራ በቀጣይም አጠናክረው እንደሚቀጡ ነው የገለጹት። በቀጣይም ደግሞ መሰል ውይይቶችን በማካሄድ አጠቃላይ ኢትዮጵያ ሰላማዊ የተረጋገጠ ለማድረግ በሚደረገው ሂደት ውስጥ ዘላቂ ሰላምን ለመገንባት የሃይማኖት አባቶች የሀገር ሽማግሌዎች ያላቸውን ሚና ይበልጥ እንዲጠቀሙ ለማድረግ ሚኒስቴር መስሪያ ቤቱ በቅርጅት ይሰራል። ይህ መድረክም አጠቃላይ እርስ በርስ ለመተዋወቅ ልምድን ለመለዋወጥና አጠቃላይ አንዱ ብሔረሰብ ያለውን የግጭት አፈታት ሌላው ብሔረሰብ እንዲማርበትና ና ልምድ ልውውጥ እንዲደረግበት ይህ መድረክ ከፍተኛ አስተዋጽኦ እንዳለው ጠቅሰዋል። በቀጣይም ደግሞ መሰል ውይይቶችን በማካሄድ አጠቃላይ ኢትዮጵያ ዘላቂ ሰላምን ለመገንባት በምታደርገው ሂደት ውስጥ አጠቃላይ የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ሚና ይበልጥ እንዲያጎሉና እንዲጠቀሙ ለማስቻል የበኩል ሚና እንደሚወጣ ሚኒስቴር መስሪያ ቤቱ ገልጿል ማለት ነው። እንግዲህ በዚህ መድረክ ከሰዓት ደግሞ በሚኖረው ቆይታ የሀገር ሽማግሌዎች ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው። በአዲስ አበባ የሚከናወኑ የልማት ስራዎችም የሚጎበኝ ይሆናል ተብሎ የሚጠበቅ ነው የሚሆነው። ከዛሬ በኋላ በሚኖር ቆይታውም ከሶስት በኋላ መሰል ውይይቶች በማካሄድ አጠቃላይ በኢትዮጵያ ሰላምን ለመገንባት፣ ሰላምን ለማጽራት በሚደረገት ውስጥ ጠንካራ የሆነ ተቋምና ጠንካራ የሆነ አደረጃጀት ለመፍጠር በሚደረገት ውስጥ ይህ መድረክ ከፍተኛ ሚና ይወጣል ተብሎ የሚጠበቅ ይሆናል። እናመሰግናለን። አባዲ ለመረጃ ጥሩ ቀን ይሆንለን። የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ በምርጥ የስራ አመራር የተመራ ተቋም ሽልማትን አገኘ። ተቋሙ ሽልማቱ የተበረከተለት አስረኛው የሲቪል ሰርቪስ ቀን በአፍሪካ ህብረት በተከበረበት ስነስርዓት ላይ ነው። በተለያዩ ዘርፎች በተካሄደ ውድድር ላይ የመንግስትን አገልግሎት ይዘው ከቀረቡ ተቋማት መካከል ዘመኑን የዋጀ ቴክኖሎጂ በመጠቀም ለህብረተሰቡ እየሰጠ በሚገኘው ቀልጣፋ አገልግሎት ሽልማት ተበርክቶለታል ሲሉ ከኢቲቪ ጋር ቆይታ ያደረጉት የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ሲልማ ተናግረዋል። ተቋሙ የዜጎች ተሳትፎ መተግበሪያን ጨምሮ የተለያዩ ቴክኖሎጂዎችን በመጠቀም ወንጀልን ለመከላከልና ፍትህን ለማረጋገጥ እየሰራ ለሚገኘው ስራ በአፍሪካ ደረጃ አንድ በመሆን የወርቅ ተሸላሚ ጠቃሚ ሆነዋል ብለዋል። አላፊው በቀላሉ ካለበት ቦታ ሆነ በየጣቢያው እንዳትሄድ የሚያደርግ ስለሆነ በቀላሉ መረጃ ትሰጣለህ። አንተ ከፈለክ ማብራሪያዎች ተጨማሪ ወር ትሰጣለህ። ካልሆነ ግን በሰጠኸው መረጃ ፖሊስ ተጨማሪ ስራዎችን ሰርቶ ፍትህ መስጠት ነው። እንደገና ደግሞ በፍጥነት ደርሶ ችግሮችን መፍታት የሚያስችል ነው። ሌላው የሲሲቲቪ ቴክኖሎጂ ነው። እሱን ተጠቅመን የወንጀል መከላከል ስራን በመስራት ትልቅ አስተዋጽኦ አድርገዋል። ከትንሽ የወንጀሎች እስከ ሽብር ወንጀሎች ድረስ ፉቴጃቸውን በመጠቀም ለፍርድ ቤትም እንደ ማስረጃ ሆነው ይቀርባሉ። ቀድመው ደግሞ ሳይፈጸሙ ደግሞ የመከላከል ስራ መስራት እንድንችል ትልቅ አስተዋጽኦ አድርገውልናል። በ991 ም ህብረተሰቡ እየደወለ ትላልቅ ጥቆማዎችን ይሰጡናል። እነዚህን ሁሉ ተጠቅመን ወንጀልን ለመቀነስ ትልቅ አስተዋጽኦ ነው ያበረከተው ማለት ነው። እንደ ሪፖርተራችን ማሀር ያለሙ ዘገባ ተቋሙ በቀጣይም ጊዜው የሚጠይቀውን ቴክኖሎጂ በመጠቀም የወንጀል መከላከል ስራውን አጠናክሮ ይቀጥላል ሲሉ ኃላፊው አብራርተዋል። በአፍሪካ ደረጃ የአፍሪካ አባል ሀገራት የተወዳደሩበት ነው። እዚህም ላይ የወርቅ ሜዳሊያ ሽልማት ተሸላሚ ሆነናል። ይሄ የሚነግረን እየሰራን ያለናቸው ስራዎች ጥሩ እንደሆኑ ነው የሚገልጸውና ቀጣይ ላይ በስፋት ሌሎች ቴክኖሎጂ የተጠቀምን ኤአይ ፊቸሮችን እየጨመርንባቸው እያሳደግን መስራትን ይፈልጋል። ምክንያቱም አሁን ላይ እየተፈጸሙ ያሉ ወንጀሎች በጣም የረቀቁ ናቸው። በዛ ልክ ፖሊስም ራሱን አፕዴት እያደረገ ቴክኖሎጂ እየተጠቀመ መመርመር ካልቻለ በትራዲሽናል የፖሊሲንግ ሲስተም የትም መድረስ አይችልም ማለት ነው። ወደ ሪፖርተሮቻችን ተጨማሪ ዘገባዎች ነው የምንሻገረው። ከታሪፍ በላይ በማስከፈል እና ትርፍ በመጫን ዜጋዎች ለችግር እየተጋለጡ በመሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር ለመፍትሄው መስራት እንዳለበት የሕዝብ ተወካዮች ምክር ቤት አሳሰበ። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ችግሩን ለማስተካከል እየሰራሁ ቢሆንም ለዘላቂ መፍትሄው ግን የሌሎቹም ቅንጅታዊ አሰራር ያስፈልገኛል ብሏል። የሕዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን የ11 ወራት የዕቅድ አፈጻጸም እየገመገመ ይገኛል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ይመር አደም በቀጥታ መስመር ላይ ነው የሚገኘው። ይመር እንደምን ቆይተሃል? የትራንስፖርትና ሎጂስቲክስ ሚኒስቴር የ11 ወራት የስራ አፈጻጸም እየተገመገመ ባለበት በአሁኑ ወቅት፣ በተለይ ደግሞ በትራንስፖርት እጥረትና ይሄ ከታሪፍ በላይ ማስከፈልን ተያይዞ የተነሳው ተጨማሪ ሀሳብ ምንድን ነው? እሱ ላይ ትኩረት አድርገ ብታጋራን ደስ ይለናል። በዋናነት ከምክር ቤት አባላት ተነሱ ጥያቄ ጥያቄዎችን ለሁለት ከፍሎ ማየት የሚቻል ነው የሚሆነው። ማለት የመጀመሪያው ነገር የመልማት ጥያቄዎች ናቸው። ያው የህዝብ ተወካዮች ምክር ቤት ከተለያዩ ሀገሪቱ አካባቢዎች ተወክሎ የመጡ እንደመሆናቸው መጠን በየአካባቢያቸው ያለውን የዘርፉን ጥያቄ ወይ ደግሞ ህዝቦች የሚጠይቁትን ጥያቄ ያነሱበት ነው። በሌላ በኩል ደግሞ የዘርፉን እንደ ሀገር ካለው ተፈላጊነት አንጻርና ከኢኮኖሚም አቅሙ የሚስተዋሉ ብልሹ አሰራሮች ወይም ደግሞ የመልካም አስተዳደር ጉዳዮች ናቸው። እነዚህ እንግባ ብለን ስንመለከታቸው፣ እንግዲህ የትራንስፖርት ዘርፉ በከተሞች የሚሆን እንዲሁም እንዲሁም ደግሞ ከከተሞች ወደ ክፍለ ሀገር በሚደረጉ እንቅስቃሴዎች ውስጥ በከተሞች ከታሪፍ ትርፍ ወጥቶላቸው ወይም ደግሞ ታሪፍ ወጥቶላቸው ሲያበቃ ከታሪፍ በላይ እንዲከፍሉ የሚደረግበትና ከቦታ ቦታ ሲንቀሳቀሱ ዜጎች በዚህ በኩል ከአላስፈላጊ እንግልት የሚዳረጉበትና እንዲሁም ደግሞ ለኢኮኖሚያዊ ሌላ ተጨማሪ ወጭም የሚዳረጉበትን ሁኔታ አስተውለናል ብለዋል። ይህ ሊፈታ ይገባል። በሌላ በኩል ደግሞ ከታሪፍም በላይ ተከፍሎ ባለው ተሽከርካሪዎች ከመጫን አቅማቸው በላይም ጭምር ትርፍ እየተጫነ አሁን ላይ እየተባባሰ ለመጣው የትራፊክ አደጋ መንስኤ የሚሆን ነው አንዱ ጉዳይ ይህንን። ይህ በትኩረት ሊሰራበት የሚገባውና የሁሉም ርብርብ ሆኖ ትኩረትን የሚሻ ጉዳይ ነው፣ ሊፈታ ይገባዋል የሚል ጥያቄዎችና አስተያየቶች የተነሱበት ነው። በሌላ በኩል ደግሞ የትራንስፖርት ዘርፉ እርግጥ ነው የሀገሪቱን ኢኮኖሚያዊ እድገት በሚያሳልጥ መልኩ የተለያዩ ሪፎርሞች እየደረጉበት ነው ያለው። ያንን ተከትሎ የሚሰሩ ስራዎች የሚበረታቱ ናቸው። ነገር ግን ካለው ፍላጎትና ተጨማሪ ስራዎች አንጻር አሁንም ይበልጥ መስራት አለበት የሚል ነው። በሌላ መልኩ የመልካም ወይም ደግሞ የመልማ ጥያቄዎች ነው የተነሱት። ጉዳዮች ለምሳሌ በማዕከላዊ ኢትዮጵያ ክልል በሆሳዕና የኤርፖርት ግንባታ እንዲሁም ደግሞ በደብረ ታቦር በአማራ ክልል እንጅባር አካባቢ ወደ ኦሮሚያ መለሰንል በምዕራብ ሀረርጌ ዞንም እንዲሁም የኤርፖርት ግንባታ ይገንባልን እዚያ አካባቢ ሰፊ የሆነ የተጠቃሚ ፍላጎት ያለበትና እንዲሁም ለቱሪዝምና ለሌሎች ማህበራዊ ኢኮኖሚያዊ እንቅስቃሴ ሰፊ ጠቀሜታ ያላቸው በመሆናቸው ለነሱ። ያንን ታሳቢ ያደረገ ስራ እንዲሰራ የሚል ነው። በአብዛኛው የሕዝብ ተወካዮች ምክር ቤት አባላት የተነሳው ጥያቄ። ለዚህም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ሲመልሱ፣ ያው አቅም በፈቀደ መልኩ በቀጣይ የሚሰሩ ይሆናል። ይህ ሀገሪቱን ኢኮኖሚያዊ እድገት ታሳቢ ያደረጉ ስራዎች ይሰራሉ። እርግጥ ነው የመልማት ጥያቄው በመልካም ጎኑ የሚታይ ነው። ሕዝብ እንልማ ልጠቀም የሚል ጥያቄዎች የሚበረታቱ ናቸው። ነገር ግን የትራንስፖርትና ሎጂስቲክስ ዘርፉ ደግሞ በብዙ መልኩ ሪፎርም እየተደረገ ነው። በዛም ብዙ ብዙ የደረቅ ወደብ ማስፋፊያዎችንም ጭምር እየሰራ ያለበትና የሞጆ ደረቅ ወደብ ማስፋፊያንም እንደ አብነት ተነስቷል። ይህ በእርግጥ ግንባታው የተጓታት ነው። በዋናነት የሲሚንቶ አቅርቦት እጥረት እየፈተነው ነበረ። ከዛ አንጻር አሁን ስራዎች እየተሰሩ ያሉበትና በመልካም ጅምር ላይ ያለ መሆኑንም ተናግረዋል። እናመሰግናለን ይመር፣ ለመረጃ ጥሩ ቀን ይሆንል። አሁን ደግሞ ዘርዘር አድርገን ወደምንመለከተው ሌላ ጉዳይ እናልፋለን። የሲዳማ ክልል ከተሞችን ለነዋሪዎች የሚመቹና ለኢንቨስትመንትም ተመራጭ ለማድረግ የተሰራ መሆኑን ርዕሰ መስተዳድሩ ደስታ ሌዳሞ ገለጹ። የሲዳማ ክልል ርዕሰ መስተዳድር በሰሜናዊ ሲዳማ ዞን ግንባታቸው የተጠናቀቁ የተለያዩ ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። አስረሳ ወግሽ። በሲዳማ ክልል ሰሜናዊ ሲዳማ ዞን ግንባታቸው የተጠናቀቁ የትምህርት የጤናና የመንገድ ፕሮጀክቶች በክልሉ ርዕሰ መስተዳድር ደስታ ሌዳሞ ተመርቀው ለአገልግሎት ክፍት ተደርገዋል። ከነዚህ መካከል በወንዶ ገነት ወረዳ የተገነባው የአሩማ ሁለተኛ ደረጃ ትምህርት ቤት የህዝቡ የዘመናት ጥያቄ እንደነበር የአካባቢው ነዋሪ አቶ ማቴዎስ አሪኮ ተናግረዋል። ከዚህ በፊት ይህ ትምህርት ቤት በሌለበት ሰዓት ከዚህ እስከ ሀዋሳ ሄደን ሀዋሳ ነው የምናስተምረው። ብዙ ወጪ አለ፣ ብዙ ድካም አለ፣ ብዙ ደግሞ እንግልትም አለ አሁን እግዚአብሔር ይመስገንና እዚህ በመከፈቱ በጣም ደስ ብሎናል። ርዕሰ መስተዳድሩ በወንዶገነት ከተማ የተገነቡትን የቅድመ መደበኛ ትምህርት ቤት፣ የህዝብ መድኃኒት ቤት፣ የከተማ የውስጥ ለውስጥ መንገድና ድልድዮች መርቀዋል። ፕሮጀክቶቹ የከተማዋን ገጽታ የቀየሩ ስለመሆኑም የወንዶገነት ከተማ ነዋሪዋ ወይዘሮ ስንታየው ፈለቀ ገልጸዋል። ከኛም በፊት ያሉ አባቶች የሚፈልጉትና የሚጠይቁት ጥያቄ ነበረ። ይሄ ከተማ ውሃ ዝናብ በሚዘንብ ጊዜ ቤት ለቤት ነው ውሃው የሚገባው አሁን ግን ዲች ተሰርቶ ውሃ መንገድ ይዞ ሰውም መንገድ ይዞ እንዲሄድ ያደረገልን መንግስት እግዚአብሔር ይመስገን። የክልሉ መንግስት ከተሞችን ለነዋሪዎች ምቹ ለማድረግ የተለያዩ የመሰረተ ልማት ስራዎችን እያከናወነ ስለመሆኑም ርዕሰ መስተዳደር ደስታ ሌዳሞ ተናግረዋል። በርካታ ፕሮጀክቶችን የደረሱትን መርቀናል። በስራ ሂደት ያሉትን ጎብኝተናል። አዳዲስ ፕሮጀክቶችም እንዲጀመሩ አቅጣጫ አስቀምጠናል። ከተሞቻችን ለነዋሪዎች ምቹ ለስራም ለኢንቨስትመንትም ለእድገትም የሚያገለግሉ እንደሚሆኑ ማሳያ ነው። በሌሎችም ከተማዎች ላይ የተጀመሩ የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። የሲዳማ ክልል በክልልነት ከተደራጀ በኋላ የተገኙትን ውጤቶች በሰፊ የህዝብ ተሳትፎ ለማስቀጠል እየተሰራ መሆኑንም ርዕሰ መስተዳድሩ ገልጸዋል። በክልሉ ባለፉት አምስት ዓመታት በርካታ የልማት ስራዎች ተከናውነዋል። በተሰሩ ልማት ስራዎችም የህዝቦቻችን የኑሮ ሁኔታ ስለመሻሻሉ በሲዳማ ውስጥ ባሉ በከተሞች ሊመጡ የታሰቡ እቅዶችን ሊያሳካ የሚችል መሆኑ ማረጋገጫ አድርገን ወስደናል። ፕሮጀክቶቹ በክልሉ መንግስት በወንዶ ገነት ከተማ አስተዳደርና በህዝብ ተሳትፎ የተገነቡ መሆናቸውም ተመላክተዋል። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር መረጃዎቻችን ደግሞ እንሻገር። ፕሬዚደንት ዶናልድ ትራምፕ የተኩስ አቁሙን ዘላቂ ለማድረግ አሜሪካና ኢራን በቀጣይ ሳምንት ንግግር እንደሚያደርጉ ገለጹ። በእስራኤልና በኢራን መካከል የተኩስ አቁም ተግባራዊ ከሆነ በኋላ ፕሬዚደንት ዶናልድ ትራምፕ የአሜሪካና የኢራን ባለስልጣናት በሚቀጥለው ሳምንት እንደሚነጋገሩ በኔቶ ስብሰባ ላይ በታደሙበት ወቅት ነው ያስታወቁት። ፕሬዚደንቱ ይህንን ቢሉም ቴህራን የኒውክለር ፕሮግራሟን እንደማትተወው እየገለጸች ትገኛለች። ለ12 ቀናት የተካሄደውን ጦርነት በተኩስ አቁም ስምምነት እንዲቆም የረዱት ትራምፕ ለኔቶ ስብሰባ ላይ ለጋዜጠኞች እንደተናገሩት አሜሪካ ጦርነቱን ጨርሳለች፣ የኢራንን የኒውክሌር ፕሮግራሞች አምክናለች፣ ከዚህ በኋላ በዚህ ዙሪያ ድርድር አይኖርም ብለዋል። የተኩስ አቁም ስምምነቱ ቀጣይ እንዲሆን ባለስልጣናቱ ይነጋገራሉ ቢባልም፣ ኢራን ግን ምላሽ አልሰጠችም። የፍልስጤሙ ፕሬዚደንት መሀሙድ አባስ ከእስራኤል ጋር ሁሉን አቀፍ የሰላም ስምምነት እንዲደረግ ከፕሬዚደንት ትራምፕ ጋር ለመስራት ዝግጁ ነኝ ብለዋል። አባስ ለፕሬዝደንት ትራምፕ በላኩት ደብዳቤ ኢራንና እስራኤል የተኩስ አቁም ስምምነት ላይ እንዲደርሱ ማድረጋቸው የሚደነቅ ነው ሲሉ ገልጸውላቸዋል። እንደ ፍልስጤሙ ዋፋ ዘገባ አባስ የተኩስ አቁሙ ለዓለም ሰላም በተለይም ለቀጠናው ደህንነትና መረጋጋት አስፈላጊ ነው ብለዋል። ማህሙድ አባስ ትራምፕ በጋዛ የተኩስ አቁም እንዲደረግና የተሟላ ሰላም በፍልስጤም በእስራኤልና በመላው ዓለም እንዲሰፍን ጥረታቸውን እንዲያደርጉም ጠይቀዋል። በሌላ የውጭ ዘገባ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው አምስት በመቶ ለመከላከያ ሊመድቡ ነው። የኔቶ አባል ሀገራት መሪዎች ጉባኤያቸውን በኔዘርላንዱ ሄግ እያካሄዱ ይገኛሉ። አባል ሀገራቱ የመከላከያ ወጪያቸውን እንዲያሳድጉ የአሜሪካው ፕሬዝደንት ግፊት ሲያደርጉ ቆይተዋል። የቃልኪዳኑ አባላት ስፔን፣ ቤልጅየም እና ስሎቫኪያ ግን የአምስት በመቶውን በጀት አልደገፉትም። ከፈረንጆቹ 2019 ወዲህ ዶናልድ ትራምፕ በኔቶ ጉባኤ ላይ ሲሳተፉ የአሁኑ ሲሆኑ የመጀመሪያቸው ስለመሆኑ ኤፍፒ ነው የዘገበው።